ሰላም ሰላም፣ ውድ ቤተሰቦች እንደምን አላችሁ? በያላችሁ በሰላማችሁ ይብዛ እያልኩ ዛሬ ፓስፖርት ኦንላይን አሞላል አብረን እናያለን። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮ ነው የምወስዳችሁ። እኔ የምጠቀም ሞዚላ ፋይርፎክስ ስለሆነ እናንተ ክሮም፣ ኤጅም፣ ኦፔራ ኦፒራ ፈልጋችሁት መጠቀም ስላላችሁ፣ እኔ ሞዚላ ነው የምጠቀም። ስለዚህ አንዴ የመጀመሪያ ስልክ ለምንጠቀም ተመሳሳይ እንዲሆንልን ላሳያችሁት። እዚህ ጋር አንዴ ክሮምን እንክፈትና ከዘዘይን እዚህ ጋር ኦንላይን ፓስፖርት ብለን ሰርች እናደርጋለን። ዜን በዚህ መልኩ ይመጣላችኋል ማለት ነው። ጀን እንደ እዚህ ጋር እዚህ እንትን አካላችሁ መልኩ ይመጣልና ዝች ላይ የሚታየው ከላይ ያለችውን ሶስት ነጠብጣብ እንነካና አንዴ ይችን ማለት ነው። እዚህ ጋር ሰው እንነካታለን አንዴ ማለት ነው። ደን በዚህ መልኩ ይመጣልናል። እዚህ ጋር ዴስክቶፕ ሳይት የምትላለች ቦክስ ይች ማለት ነው። እዚህ ጋር ሰው ይችን እናበራታለን ማለት ነው። አንዴ ሰው በዚህ መልኩ መጥቷል ማለት ነው ስለዚህ አሁን ኮምፒውተር ላይ እዚህ ጋር ላይ ያለውም ኮምፒውተር ስልክ ለምትጠቀሙ ተመሳሳይ ይሆናል ማለት ነው። በዚህ መልኩ መከታተል ትችላላችሁ ማለት ነው። እንከፍታለን ብራውዘራችን እዚህ ጋ ኦንላይን ፓስፖርት ብለን ሰርች እናደረጋለን ማለት ነው። ያው ከስር እዚህ ጋር አፕላይ ፎር ኢትዮጵያን ፓስፖርት ኦንላይን ወይም ደግሞ እዚ ጋር ኢትዮጵያን ፓስፖርት ሰርቪስ ጂኦቪ ዶት ኢት የሚል መጥቶልናል። እርሱ እንነካዋለን አንዴ እንደምታዩት በዚህ በኩል መልኩ መጥቶልናል። እዚህ ጋር እርጀንት አፖይንትመንት ይላል። አስቸኳይ ቀጠሮ ወይም በአስቸኳይ ፓስፖርት ማውጣት ለምትፈልጉ ፓስፖርት አፖይንትመንት አዲስ ማውጣት ለምትፈልጉ እንዲሁም ሪኳየርመንት የሚላለ እዚህ ጋር ሪኳየርመንት ምን ምን ያስፈልገናል የሚለውን ነው። ለአዲስ ፓስፖርት ምን ያስፈልገናል፣ ኒው ፓስፖርት የሚለውን ስንነካው ያሳየናል። ቫሊዲ የሆነ የቀብላይዲ ኦተንቲኬትድ የሆነ በርሰርተፍኬት እንዲሁም ደግሞ አምስት ሺህ ብር ክፍያ ያስፈልጋል ይለናል። እስካን የሆኑ ዶክመንቶች በሙሉ መኖር አለባቸው። ክፍያው በኦንላይን ወይም በባንክ ነው። እዚህ ኦንላይን ስንሞላ የሚሆነው ማለት ነው። በመጨረሻ ደግሞ የመጨረሻ ፔጃችንን እዚህ ጋር ስንሞላ ያገኘው የመጨረሻ ፔጃችን ፕሪንት አድርገን መያዝ ይጠበቅብናል። ይህ የቀጠሮ ምናምን የያዘውን ፔፐር መጨረሻ ፕሪንት አድርገን ይዘን መሄድ ይጠበቅብናል ይላል። በኋላ ለቀጠሮ ስንሄድ ደግሞ አሻራ ለመስጠት ይህን የፕሪንት ያደረግነውን ፔፐር እንዲሁም ደግሞ ኦሪጂናል ዶክመንቶችን ይዘን መሄድ ይጠበቅብናል። እዚህ ጋር የቀበሌ ዲን እና የልደት ሰርተፍኬታችንን ማለት ነው ሰው። ስለዚህ አሁን ወደ አዲስ ፓስፖርት አሞላል እንሂድና እዚህ ጋር ፓስፖርት አፖይንትመንት የምትለዋን ታች እናረጋታለን። ይችኛ ተርምስ ኤንድ ኮንዲሽኖች አሉ። እዚህ ጋር መስማማት አለብን። እዚህ ጋር ገንዘቡ ምናልባት ለምሳሌ ከፍለን ቢጠፋብን የተሳሳተ ኢንፎርሜሽን ቢኖር አይመለስላችሁ ምናምን የሚል ነገር ያለ፣ ሌሎችም ደግሞ ማድረግ የሌለብን የተከለከሉ ነገሮችን እዚህ ጋር የሚያስቀምጥልን፣ ስለዚህ መጠንቀቅ ያለብን ነገር በኢሚግሬሽን እጅ የገባ ገንዘብ ማለት አንበሳ አፍ ውስጥ የገባ ስጋ ማለት ነው ሰው፣ አይመለስልም። ከስሳት ከስሳት ትከስራለ በራስ ብለህ ነው። እዚህ ጋችን ዋው ተስማምቻለሁ ካል እንቀጥላለን፣ ካላልን ግን አንቀጥልም ማለት ነው ሰው። ለመቀጠል ያችን ነከ ኔክስት። እዚህ ጋር የምንፈልገው እኛ ምንድነው አዲስ ፓስፖርት ማውጣት የኛው ኒው ፓስፖርት አፖይንትመንት ይላል እዚህ ጋር። ዝቅ ብለን ስናይ ለምታሳድሱ ሰዎች እችኛዋ መጠቀም ትችላላችሁ። ሌላ ደግሞ የጠፋብን ካለን ደግሞ እችኛዋን፣ እንዲሁም ደግሞ ኢንፎርሜሽን የተሳተብን ካለን እችኛዋን መጠቀም ይቻላል ማለት ነው ሰው። እኛ ወደምንፈልገው ኒው ፓስፖርት አፖይንትመንት እንሄዳለን። ከዛ እዚህ ጋ እንደምታዩት ሳይት ሴሌክሽን ዴት ኤንድ ታይም፣ ፐርሶናል ኢንፎርሜሽን ሰመሪ ኤንድ ፔይመንት እነዚህ እኛ የምናሟላቸው ነገሮች ናቸው ማለት ነው። ስለዚህ ከሳይት ሴሌክሽን እንሙላ እንጀምር ና አሁን እንሙላ። ሳይት ሴሌክሽን ማለት እኛም የት ነው መሙላት የምንፈልገው፣ ሚንስ እኛ ያለንበት ቦታ ቢሆን የተመረጠ ነው፣ ወይም ደግሞ ለእኛ ቅርብ የሆነው ለአሻራ ስንጠራ እንዲሁም ደግሞ ለፓስፖርቱ ሲደርስልን ሄደን የምናመጣበት ቦታ ማለት ነው። ባህር ዳር ስለሆነ ያለሁት አማራ ክልል አለው። ከዛ እዚህ ጋ ቦታውን ባህርዳር ወይም ደሴ ነው አማራ ክልል ውስጥ ያለ ባህርዳር ኦፊሱን ደግሞ ይሄኛው አሻራ የምንሰጥበት ቦታ ማለት ነው። ከዛ ደግሞ ፓስፖርቱ የት ይምጣልን የሚለውን እዚጋ እንመርጣለን። ሰችኛ ሰክሰስ የምትለዋ ክላውድ ፍሌሯ ሰክሰስ ማለት አለባት። ች ካላለች ኔክስት አያስብላችሁ ማለት ነው። ይሄኛውን ሳይትን ከመረጥን በኋላ ኔክስት እንላለን ማለት ነው። ከዛ የቀጠሮ ቀናችን መቼ ይሁን አፖይንትመንት ዴት ኤንድ ታይም ይለናል። ቀኑንና ሰዓቱን እኛ እንሞላለን ማለት ነው። ለምሳሌ እኔ መቼ ልሙላው በ26 ላድርገው፣ ሮብ በ26 ላድርገው ኦኬ ስለዚህ ወይም በ27 ላድርገው ሞርኒንግ ስለተያዘ እኔ ሞርኒንግ ላይ ነው የሚመቸኝ በ27 ልምረጥ እና ኖቬምበር 25 በ27 አደረኩት ከዛ እዚህ ጋር ሰዓት እመርጣለሁ ይሄኛው ከሁለት ሰዓት እስከ ሶስት ሰዓት ማለት ነው ከሶስት እስከ አራት ሰዓት ከአራት ሰዓት እስከ አምስት ሰዓት ለእኔ የሚመቸኝ ይሄኛው ስለሆነ ከአራት ሰዓት እስከ አምስት ሰዓት እናንተ የተመቻችን መምረጥ ትችላላችሁ ከአራት ሰዓት እስከ አምስት ሰዓት የሚለውን እመርጣለሁ ከዛ በኋላ ኔክስት ትለዋለሁ ማለት ነው ከዚህ በኋላ ፐርሰናል ኢንፎርሜሽን ያመጣልን። እዚህ ጋር በጥንቃቄ መሙላት ያስፈልጋል። ፓስፖርታችን ላይ ሊቀመጥልን የምንፈልገውን ነገር በሙሉ በስርዓት እንሞላለን። ስለዚህ እንሙላ ማለት ነው። ቀስ ብለን ፋዘርኔም እዚህ ጋር ዳይት ኦፍ በርዝ ይለናል መጀመሪያ ያሳየናል መንዝ ይላል። ከዛ በኋላ ዳይ ከዛ ይር ይለናል። ስለዚህ እንሞላለን ማለት ነው። በጥንቃቄ እዚህ ጋ ስት ስትሞሉ እኔ ሪኮመንድ ማድረጋችሁ የልደት ሰርተፍኬታችሁ ላይ ያለውን መረጃ በትሞሉ መልካም ነው ብዬ አስባለሁ። እዚህ ጋር የምታዩት ደግሞ በአማርኛ በአማርኛ ስማችሁ ነው የሚለው። የአባት ስም ይላል እዚህ ጋር ደግሞ የአያት ስም በአማርኛ። ናሽናሊቲ እዚ ጋር ኢትዮጵያ ነው ኢትዮጵያ መርጦታል ራሱ። ከዛ እዚህ ጋር ፎን ነምበር ታስገባላችሁ ጋር የምታያቸው ቀይ ቀይ ምልክቶች ያለባቸው የግድ መሙላት ያለባቸው ነገሮች ናቸው። አይ እኔ አልፈልግም ያለካለም አለመሙላት የማይችላቸው ማለት ነው። ሌሎቹን ግን ቀይ የሌለባቸው ምልክቶችን አለመሙላትም ይቻላል። ዝም ብሎ ቢታለፉም ችግር የለውም ማለት ነው። ሶ እዚህ ጋር በርዝ ፕሌሳችሁ የት ነው? እናንተ የራሳችሁን ትሞላላችሁ በርዝ ፕሌስ ከዛ በር ሰርተፊኬት ዩኒክ አይዲ ትላለች። በዚህ በስተቀኝ ከላይ በኩል ያለች ናት። ስለዚህ ዩኒኬሽን በር ሬጅስትሬሽን ዩኒክ አይደንቲፊኬሽን ነምበር ወይም ደግሞ የልደት ምዝገባ ልዩ መለያ ቁጥር የምትላለች እሷን ታስገባላችሁ ማለት ነው። በጥንቃቄ መሞላት አለበት፣ እንዳትረሱ እሱን። ኔክስት። እዚህ ጋ ኦፕሽን ይላቸዋል። ስት መትሮም ትችላላችሁ። እኛውን ችግር የለውም። ሄር ከለር ምናምን ይላል። ይችኛዋ ሴሌክት ጀንደር የምትለዋ የግድ ናት ቀይ ስለሆነች መሞላት አለባት። ይችኛዋ ደግሞ ማርታል ስታተስ ትላለች። የእናንተን ትሞላላችሁ ማለት ነው። ግን ይህኛው አይ ከለር ምናምን ችግር የለውም። ይህን የምታውቁት ከሆነ መሙላትም ትችላላችሁ እናንተ ባይሞላም፣ ግን ችግር የለው አስገዳጅ አይደለም። አይ ከለር ምናምን አስገዳጅ አይደለም። ኢዛ እንደር 18 ይላል። አንደር 18 ከሆነ ይችን ክሊክ ማድረግ ይጠበቃል። ኢዛ አዶፕሽን ይላል። ሁለቱም ስላልሆነ ኔክስት ትለዋለሁ ማለት ነው። ከዚህ ቀጥለው ደግሞ ያስሞላኛል። እዚህ ጋር ያለበት አድሬስ ነው፣ አድሬስ ኢንፎርሜሽን ነው። እነዚህ እነዚህኞች ባይሞሉም ችግር የለውም፣ ስትመቶ ይቻላል። እነዚህ ሁለቱ ግን ቀዮቹ የግድ ናቸው ማለት ነው። ስለዚህ እነዚህን ከሞላ በኋላ ኔክስት እላለሁ። ሰው ይችን እዚህ ጋር አድፋሚ ሌልና ፋሚሊ ታይፕ እዚህ ጋ ፋዘር ሚላለ ሰው እዚህ ጋ እንሞላለን ማለት ነው። እዚህ ጋ ደግሞ ያባቱን ያባታችንን ስም ማለት ነው። ከዛውን ካስፈለገ ሌላ ደግሞ እንሞላለን። ለምሳሌ ማዘር ይላል እዚህ ጋ ማዘር ተመልተናል ማለት ነው። ዜን ኔክስት እንላለን እዚህ ጋር ከዛ፣ የፓስፖርት ፔጅ ነበሩ ምን ያክል ይሆን ይለናል? እዚህ ጋር እንደምታዩት ባለ 32 ፔጅ፣ 64 ፔጅ እና 92 ፔጅ ነው ያለ። ስለዚህ እንተ ይፈልጋችሁ ትመርጣላችሁ። እኔ 32 ፔጅ ነው የምፈልገው። 32 ፔጅ እንላለን ማለት ነው። እቺ ቬሪፋይ እስከምታረግልን ትንሽ ያስቆመናል። የኢንተርኔት ምናምን ነገር ስቴብል አልሆን ሲል ነው እንደዚህ የሚሆነው። ዜን ኔክስት እንላለን ማለት ነው። ከዛ እዚህ ጋር የሚጠይቃችሁ ምንድን ነው ቫሊድ ሬዚደንት አፕሊኬሽን አይዲ ይላል። አይዲ ማለት ነው የቀበሌ አይዲ ወይም ደግሞ የገቨርንመንት ኢምፕሎይስ ኦርጋናይዜሽን አይዲ ይላል። የመስሪያ ቤት ለምሳሌ የተቀጠራችሁ ሰዎች ካላችሁ የመስሪያ ቤታቸው አይዲ ማስገባት ይቻላል ማለት ነው። ዛይን ብሮውዝም በለው እና እናስገባለን ማለት ነው። ያዘጋጀ ነውን አይዲ ስቶ እዚህ ጋር እንደምታዩት ኖ አይተምስ ማች ዮር ሪሰርች ሪሰርች ይላል። ለምንድነው እንደዚህ ያለኝ? እዚጋር እንደምታዩት የኢሜጅ ፎርማት እና ለምሳሌ ጂይፎች ፒንጂ ምናምን ያሉትን ብቻ ነው። እዚህ ጋር ግን ይህኔ በፒዲፍ ፎርማት ነው ያሉ ያስዘጋጆች ፒዲፍ ስለሆኑ ዚጋ እንደምታዩት ደግሞ ከአንድ በታች ፎርማት ነው ፎርማት ኦል ፋይል ሳያልኩት ፎርማት ስለሚቻል እነዚህ ማለት ነው እንደምታዩት እዚህ ጋር ከዛ አሁንም ደስታል አስገባለሁ ናስገባለሁ ማለት ነው። እዚህ ጋር ልድገምና ሁንም ኦል ፋይልስ የምትለው እነካታለሁ ከዚ በርዝ ኦፕን በዚህ መልኩ ተቀምጧል ማለት ነው። እዚህ ጋር እንደምታዩት ኢሜጃችሁ ከአንድ ሜጋባይት ያነሰ ይሁን እና በዚህ ፎርማት መሆን አለበት ይላል። እዚህ ጋር ደግሞ የኤፎር ከለር ፎቶ ኮፒ መሆን አለበት የሚል ነው ያለው። ኦኬ ዜን ከዚህ ጋር አፕሎድ ትላላችሁ ማለት ነው እንደምታዩት እዚህ ጋር መጥቶላችኋል። ስለዚህ እቺ የቀጠሮ ቀናችሁ ናት። ይችኛዋን ስክሪንሾት አድርገን እንያዛት። ከዛ በኋላ እንደምታዩት ውድ ደንበኛችን ለእድሳት ፓስፖርት ያመለከቱ ከሆነ ከቀጠሮ ቀን በፊት ወደ ኢሚግሬሽን እና ዜግነት አገልግሎት እንዲመጡ ሊያስፈልግ ብቻ አስቀድመን አጭር የጽሁፍ መልእክት የምንልክሎስ ሲሆን፣ አዲስ አመልካች ሆኑ ትክክለኛ ጊዜው ያላለፈበት የቀበሌ መታወቂያና የተረጋገጠ የልደት ሰርተፍኬት በመያዝ በቀጠሮ ቀን ወደ ኢሚግሬሽን ና ዜግነት አገልግሎት ዋና መስሪያ ቤት እንድትመጡ እናሳስባለን ይላል። ስለዚህ በቀጠሯችን ቀን የተረጋገጠ የልደት ሰርተፍኬት ና የታደሰ የቀበሌ መታወቂያ የታችሁ ነው የሚለን። የሞላናቸው ኢንፎርሜሽኖች ልክ መሆናቸው እዚህ ጋር እናያለን። ልክ ነው እዚህ ጋር እንደምታዩት ይሄኛውን፣ ሁሉንም ካየን በኋላ የተሳሳተ ነገር ካለ ማስተካከል ይኖርብናል ማለት ነው። እዚህ ጋር ደግሞ አይዲያችን ወይም ደግሞ የተሳሳተ ነገር ካለው እዚህ ጋር እሱንም ያሳየናል ማለት ነው። እዚህ ጋር እሱን እዚህ ጋር ገብተን ቼክ ማድረግ እንችላለን ማለት ነው። ሰው የሞላችሁት መረጃ በሙሉ እዚህ ጋር ታገኙታላችሁ ማለት ነው። ሰው ወቅት ስለዚህ አሁን ልክ ነው ብለን ካሰብን እዚህ ጋር እንሄድና ሁሉንም ለምሳሌ ወደኋላ የተሳት ነው ነገር ካለ እዚህ ጋር ፕሪቪየስ ብለን ገባናል። ለምሳሌ ስህተት የሆነ ነገር ሳስቻለው ብለን ካሰብን የአባት ስም ወይ ምናምን ካሰብን እንደዚህ የኛውን እዚህ ጋር ባክባክ እያልን ሄደን ማድረግ እንችላለን ማለት ነው። አሁን ግን ጨርሰናል። እዚህ አፕሎድ ብለን የገባ ነው። ስህተት ካለብን ግን እንደዚያው ወደዛ በዛ መልኩ ወደኋላ መመለስ ይቻላል ማለት ነው። ስለዚህ መረጃችን ይህን ይመስላል። እዚህ ጋር ፋይላችሁን ገብታችሁ እዚጋ ቪው ፋይል የሚላለ አለ። ይሄን ሰርቲፊኬታችሁንም ይሄንንም ማየት ይቻላል ማለት ነው። ከዚህ በኋላ ልክ ነው ብለህ ካሰብክ እዚህ ጋር ኮንፊርም ትልና ኔክስት ትሉታላችሁ ማለት ነው። ከዚህ በኋላ የክፍያ ፎርም መጥቶላቸዋል። ፔመንት ይላል የሜተዱን እዚጋ ትመርጣላችሁ። ቶታል ዋጋው አምስት ሺህ ብር ነው ይላቸዋል። እዚህ ጋር ዲቴል ማየት የምትፈልጉት ነገር ካለ ማየት ትችላላችሁ። እኔ የምጠቀመው አሁን ቴሌብር ስለሆነ ቴሌብር ልበልና ወደ ቴሌብር እሄዳለሁ ማለት ነው ኔክስት አለው ይችላል እዚህ ጋር ቴንክ ዩ ፎር ሜኪንግ ዚስ ሪኩዌስት ይልና ፕሊዝ ፎሎ ስቴፕ ቢሎ ቱ ፕሮሰስ ዘ ፔመንት ይላል። እዚህ ጋር ኢንፎርሜሽናችን እዚህ ጋር እንደምታዩት ተቀምጦልናል፣ የቀጠሮ ሰዓታችንም ሳይቀር ከዛ ፕራይሲንግ ኢንፎርሜሽን እዚህ ጋር እቺ ኦርደር ኮድ የምትል ትታያቸዋለች። እቺ ኦርደር ኮድ በዚች አማካኝነት ነው የሚከፈለው እዚያ ጋ ስለሚጠይቀን የኢንተር ፔመንት ሪፈረንስ ብሎ ይጠይቀናል ማለት ነው። ስለዚህ በዛ አማካኝነት እንከፍላለን ማለት ነው ክፍያችንን ቀጥታ ወደ ቴሌብር ወደ ስልካችን ሄደን ቴሌብር እንከፍታለን። ከዛ እዚህ ታች ላይ ያለችዋን እንዴ፣ ተቁሜ ላሳያችሁ። እዚች ጋር ፔይመንት የምትላለች እሷን እንዴት ትነኳትና ታክስ ኤንድ ገቨርመንት ሰርቪስ የሚላለ እሱን አንዴት ክሊክ ታደርጋላችሁ። ከዛ እዚች ጋር በዳር በኩል ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ የምትላለች እቺ በቀይ ከተብኩላችሁ ማለት ነው። እሷና እንዴት ትነካላችሁ። ትንሽ ቶለሬት ማድረግ ይጠበቃል። ጥንቃቄ ፕላስ ቶለሬት። ከዛ ይችኛውን ኢሚግሬሽን ኤንድ ሲቲዝንሽፕ ሰርቪስ የምትለው እንድነካለን ማለት ነው። ከዚህ በኋላ ፔመንት ሪፈረንስ ነንበር የሚል መቶልናል። ቅድም የመጣልንም ፔመንት ሪፈረንስ ነንበር እናስገባልን ማለት ነው በጥንቃቄ ካፒታሉን በካፒታል እዚ ጋ የሚመጣው በአብዛኛው ካፒታል ስለሆነ ሌተሮቹ ካፒታል የሚሆኑት እዚህ እሱ እንሞላለን ማለት ነው። ቢ ኬርፉል ይሄኛውን፣ ከተሳሳታችሁ ከዛ በኋላ ጀስት ክፍያው እነሱ ጋር እንዳልደረሰ ነው የሚቆጠረው ማለት ነው። ይቺ ኮድ ናት ለዚህ ለእናንተ የተሰጥያችሁ። በዚች ኮድ ከከፈላችሁ ብቻ ነው ደረሰ ተብሎ የሚነገርላችሁ። ኔክስት እንላለን ከዚህ ጋር ይህን ያለው መረጃ ነው የሚሰጠን እዚህ ጋር የሞላ ናቸው ናቸው የተሳሳተ ነገር ካለ እዚህ ጋር ከአሁኑ እንትን ማለት ይጠይቃል። ስለዚህ ኔክስት ልክ ከሆናችሁ ማለት ነው። ከዛ ው ለመክፈል የራሳችንን የቴሌብር ፓስዋርድ ነው የሚጠይቀን እሱ እንሞላለን ማለት ነው። ሶ ስለዚህ አሁን እዚህ ጋር አመጣልን ካምፓኒ ኢሚግሬሽን ኤንድ ሲቲዝንሽፕ ሰርቪስ ይለናል። እዚህ ጋር ፔይመንት ሪፈረንስ ነንበራችን ቅድም የመጣችልን ማለት ነው። እችን ኤብሪታይም ቼክ ማድረግ ደጋግሞ ያስፈልጋል። ሌላ ሰው ካለ ማብሯችሁ ሌላ ሰው ቼክ ያደርግላችሁ። ምናልባት ከተሳሳታችሁ ይችኛዋ ገንዘባችሁ መክሰሩ ስለሆነ ማለት ነው። ዘይን ፔ ላለሁ ማለት ነው። ስለዚህ አልቋል ማለት ነው። ሰው ምናልባት አስፈላጊ ከሆነ ይችን ስክሪንሾት አድርጎ መያዙ ሁሉም እዚ ጋር ጌት ሪሲት ማለት ይቻላል። እንደምታዩት እዚ ጋር ፔይመንት ኮል ስለሚቀርልኛል ማለት ነው። ቴክስት መጥቶልኛል። ቴክስት ካልደረሳችሁ በሁለት ሰዓት ውስጥ ማሳወቅ አለባችሁ የሚል ነገር አለ ኔ ስለዚህ እዚህ ጋር ፔመንት ኮንፊርሜሽን እየጠበቀ ነው። ችግር የለም፣ ጨርሰናል ማለት ነው። ስለዚህ በዚህ መልኩ ማድረግ እንችላለን ፓስፖርታችንን ማለት ነው። ስለዚህ ጥንቃቄ ያልጋል። ኢሚግሬሽን አፍ ውስጥ የገባ ስጋ እንግዲህ አቅም ያለው ካለ መሞከር ይቻላል ማለት ነው። መልካም ጊዜ የተመኘውላችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅኩ፣ ሰላማችሁ ይብዛልኝ። ሰላም ሁኑልኝ።